ከኢትዮጵያ መድኃኒት አቅራቢ አገልግሎት ዋናው መስሪያ ቤት ከ600 ኪሎ ሜትር ርቀት በላይ የሚገኘው የአሶሳ ቅርንጫፍ ከአምስት ዓመታት በላይ በተለያዩ የሰላም እጦት ውስጥ ሆኖ የሕክምና ግብአት አቅርቦቱን ሲያደርግ የቆየ ቅርንጫፍ ነው። እኛም በቅርንጫፉ ተገኝተን የግብአት አቅርቦቱ ምን እንደሚመስል ከባለ ድርሻ አካላት ጋር ያላቸውን የሥራ ግንኙነት፣ አቅርቦቱን ለማሻሻል ምን መደረግ እንዳለበት የጤና ተቋማት ሚና በህክምና ግብአት አቅርቦቱ ላይ ያለውን አስተዋጽኦ እንዲሁም በርካታ ጉዳዮችን ተመልክተናል። አብራችሁን ቆዩ። መዳያቶቹን ከዋና መስሪያ ቤት የምናመጣው በአምስት አምነት አካባቢ ነው፣ በተለያዩ መንገድ ነው። የመጀመሪያው ካርጎ ነበረ፣ ካርጎ ሲመጣ ነበረ። አሁን ደግሞ አንጻራዊ ሰላም ስላለ ካርጎን ከፍተኛ ወጪ ስለሚያስወጣና የመጫን ቮሊሙ ያነክል ስላልሆነ በእጀባ ካረግ ሁለተኛ አመታችን ይዘናል ማለት ነው። እጀባው አንደኛው በአማራ ክልል ነበረ። እዛ አካባቢ የጸጥታ ችግርም ሲገጥም እንደገና የወለጋ መስመር አማራጭ አንድ አድርገን ከሚመለከታቸው ባለድርሻ አካላት ከጸጥታ አካላት ላይ ያሉት ከጤና ቢሮ ጋር ኢቨን ከዋና መስሪያ ቤት የሚመለከታቸው ኃላፊዎች ጋር ኢሲ ሌቪል ያሉት ጋር በመነጋገር ግባቶቹን በኮንቮይ ነው ወደዚህ የምናመጣው። ከመጣ በኋላ እኛ ከችመንት ስር ወደ መቶ የሚሆኑ ጤና ተቋማት አሉ። መቶ ጤና ተቋማት የእኛ ካችመንት ቢሆንም ምዕራብ ወለጋና ምስራቅ ወለጋ ስር ያሉ አብዛኛው ጤና ተቋማት የሚመጣው ግባትም በቂም ስላልሆነ እነሱን ከነቀምት እንዲያገኙ የማድረግ ስራ ሰርተናል። አሶሳ ዞን እና ከማሽ ዞን ፍላጎታቸውን ነው በየሁለት ወሩ የሚልኩት። እሱም በተቋሙ መኪና ስርጭት ነው የምናከናው ነው። የመተከልን በተመለከተ መተከል ዞን ቀደም ሲል ከአማራ ወይም ከባህርዳር ሀብስር የነበረ ቢሆንም በሰኪሪቲ ምክንያት አሁን ለጊዜ ወደ እኛ ሺፍት የተደረገበትና እነሱም ቢሆን በየራሳቸውን ፍላጎት ዱሮ ባህርዳር ሲልኩ የነበረውን ወደ እኛ በመላክ እኛ ፍላጎት ላይ የተመሰረተ የፕሮግራም ግብዓት ስርጭት እናከናውናለን። አርዴፍን በተመለከተ ግን በራሳቸው መጦ ነው እየገዙ ያሉት። ሆስፒታሎች ግን በዱቤ አገልግሎትና፣ ሃይቮሊም ያሉት ጤና ጣቢያዎች በዱቤ አገልግሎት እያገኙ ነው ያሉት ማለት ነው። ከሀቡ ጋር ያለን ግንኙነት እንደ ክልላችን 2011 ጀምሮ ማኔጅመንት አባላችን ነው ዘወይ የቴሌግራም የጋራ ግሩፕን ፈጥረናል። አጀንዳዎች እዛው ላይ ይለቀቃሉ፣ እነሱ ጋር የሚደርሳቸዋል። የሚመለከታቸው ጉዳይ ሲኖር እንዲገኙ እናደርጋለን። ልክ እንዳንድ ዳይሬክተር ወይ ደግሞ እንዳንድ ተጠሪ ተቋም ነው። ከእነሱ ጋር አብረን የምንሰራው የኢትዮጵያ መድኃኒት አቅራቢ ኤጀንሲ ያው፣ አሶሳ አካባቢ አንድ ቅርንጫፍ አለ። አሶሳን ጨምሮ በአቅራቢያ ወረዳዎች እና ክልሎች መድኃኒት የሚያቀርብ ነው። ስለዚህ አንደኛ ጥሩ ኦፖርቹኒቲ ምንድን ነው? በጣም ቅርብ ነው። በፈለግነው ሰዓት በፈለግነው ታይም መድረስ እንችላለን፣ አክሰስ ማድረግ እንችላለን። ለቅርንጫፉ እንግዲህ የምናደርገው ድጋፍ በአብዛኛው እንደሚታወቀው የእኛ ክልል ከዚህ ከአጎራባች ክልል መንገድ ችግር ጋር በተያያዘ መድኃኒት ወደዚህ ለማምጣት የተለያዩ ግብዓቶችም ወደዚህ ለማምጣት በጣም ነው የምንቸገረው። ሀቡም በጣም ነው የሚቸገረው። በዚህ ምክንያት ሀቡ እዚ ላይ በደንብ ያገዘን ያለን እየተጋገዘን ያለ ነው። ከሀቡ ጋር በተለይ ጸጥታ ኃይል ጀባ ጋር በተያያዘ ግባት ከዛ ተጭኖ ወደዚህ ሊንቀሳቀስ ሲል በየደረጃ ላሉ ጸጥታ አካላት በተለይ ከአመራሮች ጋር በመነጋገር እንግዲህ በየቦታ የተቀመጡ የጸጥታ ኃይል አለ በተለይ መከላከያ ከእነሱ ጋር በመነጋገር ከሚንቀሳቀሰው ኮምቦይ ጋር በተቀናጀ መልኩ መድኃኒቶቹ ከዛ ከአዲስ አበባ ጀምሮ እዚህ እስከሚገባ ድረስ በዚህ ደረጃ እየተነጋገር እንዲገባ የምናደርግበት ሁኔታ አለ። ሁለተኛ መኪናዎቹ ከዚህ መድኃኒት አራግፎ ወደ አዲስ አበባ ሲመለሱ በዚህ መልኩ በየቦታ ከተቀመጡ ጸጥታ ኃይል ጋር በመነጋገር መኪናዎቹ ሴፍሊ ወደ ማዕከል እንዲመለሱ የምናደርግበት ሁኔታ አለ። አንዳንድ ጊዜ ጸጥታ ኃይል ኦፕሬሽን ላይ ሲሆኑ ደግሞ ይህን የሚያጅብ ኃይል እስከሚያሰባስቡ ድረስ ተወሰነ ጊዜ መንገድ ላይ መቆየት ሁኔታ አለ። አሁን ግን ጥሩ ነው ብሎ መውሰድ ይቻላል። ሁለተኛ፣ አንዳንድ ጊዜ መብራት ከዚሁ ከጸጥታ ችግር ጋር በተያያዘ አጎራባች አካባቢ ፖሎቹ ላይ ጉዳት ሲደርስ መብራት የተወሰኑ ቀናት የሚጠፋበት ጊዜ አለ። ኮልድ ቼ ናቸው በተለይ ፍሪጅ ውስጥ የሚቀመጡ ግድ መቀመጥ ያለባቸው መድኃኒቶች እንዳይበላሹ የነዳጅ እጥረት ያጋጥማቸዋል። አንዳንድ ጊዜ እሱን ከሚመለከተው መስሪያ ቤት ጋር በመነጋገር እንዲሰጣቸው የምናደረገበት ሁኔታ አለ። በዚህ መሰረት እየተጋገዘን እንግዲህ እስካሁን ያለው ሁኔታ ጥሩ ነው ብሎ መውሰድ ይቻላል። የአቅርቦቱ እንግዲህ ሰንሰለቱ ለማጠናከብ ወይም ለመደገፍ እንደ ጤና ቢሮ ብዙ ነገር ነው እያደረግን ያለ ነው። ምንድነው እኛ እንግዲህ እንደ ክልል ወደ አምስት ዓመት ትንሽ ያው ችግሮች ሰላም ያልነበረበት ክልል ውስጥ ነበር። በዚያ ውስጥ ደግሞ ኢብሳ ብዙ ነገር ያው ግባቶች ችግር ጥረት ነበረባት ነበረብንና፣ ኢብሳም ደግሞ ከዋና መስሪያ ቤት ኤፕሲስ ዋና መስሪያ ቤት እንግዲህ ከአግሉት ዋና መስሪያ ቤት ወደዚህ የሚያመጣበት አስቸጋሪ ጊዜም ነበረ። ብራንች ላይ ከደረሴ በኋላ ወደታችን ለመድረስ ፈታን ጊዜ ውስጥ ነበር። ፈታን ጊዜ ውስጥ ነበር ስንል አሁንም ያው ተመሳሳይ ነገሮችም አሉ፣ ግን ይቻላል ብለን የወሰድ ነው። እኛ እንደረጅን ማድረግ ያለብን ነገሮችን የራሳዊ መኪና አዘጋጅተን ኢብሳ መድረስ የማይችልባቸው ቦታዎች ሁሉ ወደታችን የምናደርስበት እስከ ላስት ማይል ድልበሪ ኢብሳ መግባት የማይችልባቸው ሰላም ትንሽ ሰላም የሌለባቸው ቦታዎች በነበሩበት ጊዜ ሁሉ እኛ ነበር ስናደርስ የነበረ ቅርንጫፉ እንግዲህ ከባለፈው በዚህ ዓመት ይሻላል። ባለፈው ዓመት በተለይ መንገዱ በጣም ታይት ስለነበረ መኪናዎች ይቆያሉ፣ በጣም ይቆያሉ መንገድ ላይ ከዛ ከአዲስ አበባ ተነስቶት እዚህ ለመድረስ ጊዜ ይወስድባቸዋል። በየቦታ ኦፕሬሽንም ስለሚበዛ በዚህ ዓመት ግን አቬላብሊቲው ስናይ የተሻለ ነው። መገኘት ምጣኔ 2016 በጀት ዓመት ላይ አት ዘ ኢንድ ኦፍ ዘ ዴይ ወይም በመጨረሻው በጀት ዓመት 57 ፐርሰንት ነው የነበረው። አግሬሲቭ በመስራት የሚመለከታቸው አካላት ሪሶርስ ሞቢላይዝ በማድረግ ጀባ ማይቲንግ ሁለተኛ የሶስተኛ ጊዜ ነው ያንካረግነ በኋላ ከሀምሳ ሰባት ወደ ሰባ የገባበት ቢሆንም ግን እጀባው ወቅቱን ባልመጠበቁ ምክንያት ከሰባ ወደ 63 የደረሰበት ዝቅ ያለበት ሁኔታ አለ ማለት ነው። ስለዚህ አሁናዊ ምጣኔ የዚህ ኳርተር 63 ነው። ቀደም ሲል ግን ከፍ ብሎል እንደነበረና የመገኘት ምጣኔው እየዋዠቀ እንደሆነ እንድታውቁት ፈልጌ ነው። ለምንድን ነው የሚዋዥቀው? ወራዊ ሪፊል እየተሰራ ስላልሆነ። ወራዊ ሪፊል ለምንድን ነው እየተሰራ ያልሆነው? እጀባ ስለሚያስፈልግ ስለዚህ መንዝል ሪፊል ቀጣይ ወሩን ጠብቆ ጊዜውን ጠብቆ ብላክ አገር ውስጥ ያለውና እኛ ጋር ያለው ተቀራራቢ ይሆናል የሚል እምነት አለ። በአጠቃላይ አሁኑ 63 እንደሆነ ሶመኑን በሰራ ነው ሪፖርት ያመላክታል። አጠቃላይ እንግዲህ ስራችን በሆስፒታል ደረጃ ሜጀር ስራችን ሰርቪሶቻችን በሙሉ ዲፔንድ የሚሆኑት ከመድኃኒት አቅራቢ ኤጀንሲ በሚቀርብልን ግብአት ላይ ነው። ከዛ መድኃኒት አቅራቢ ኤጀንሲ የማናገኘው ግብአት ነው በጨረታ ከውጪ የምናስመጣው ማለት ነው። ከአቅርቦት አንጻር የመድኃኒት አቅራቢ ኤጀንሲ ላለፉት በተለይ 2017 ማለት ላለፉት ሰባት ስምንት ወራት በተሻለ መልኩ አቅርቦቱን ያሻሻለ የመጣበት ሁኔታ ነው ያለው። እኛ በፍላጎታችን መሰረት የምንጠይቀው መድኃኒት ሙሉ በሙሉ ባናገኝም አትሊስት ኦፕሬሽን የምንሰራባቸው ቫይታል የተባሉ በጣም ተፈላጊ መድኃኒቶች ከመድኃኒት አቅራቢ ኤጀንሲ ነው የምናገኘው። ግን ከዚህ በፊት ከነበረው አቬይላብሊቲ በጣም ጨምሯል። በፐርሰንት ደረጃ በምናይበት ጊዜ በአሁኑ ጊዜ አሁን ቅርብ ጊዜ ካደረግነው ወደ 60 ፐርሰንት ከፍላጎታችን ወደ 60 ፐርሰንት የሚሆነውን መድኃኒት ከመድኃኒት አቅራቢ ኤጀንሲ አግኝተናል ከዚህ በተሻለ መልኩ ደግሞ ያሻሻሉ ቢሄዱ የማህበረሰባችንን ችግር መፍታት እንችላለን የሚል ትልቅ ተስፋ አለን ሆስፒታሉ በጣም ደስ ነው ለአንድ ክልል አንድ ሆስፒታል መኖሩ በጣም ደስ ይላል እንደመሆኑም መጠን ሆስፒታላችን አሰራሩ ጥሩ ሆኖ እያለ መድኃኒት አሁን የተሻለ ይመስለኛል በፊት ውጭ ግዙ የሚባል ነገር ነበረ አሁን እግዚአብሔር ይመስገን ኢትዮጵያ መዲንም ተደራይቷል በኢትዮጵያ መድን ዲሀም የሆነ በኢትዮጵያ መድን በኩል እየተረዳ ነው ያለውን በገንዘቡ እየተጠቀመ ነው። መድኃኒት እኔ አቅርቦቱ አሁን ያለ ይመስለኛል። እኔ እስካሁን የውጭ ግዛ ሲባል ያየሁት ነገር የለኝም። በራሴ በኩል እንግዲህ አሁን ያለው ምጣኔ ዲማንዱና ሳፕላይ እንዳልተመጣጠነ ያሳያል። 63% የሚያቆራረጥ አይደለም ማህበረሰቡ ከሚፈልገው አንፃር ከፍተኛ የሚባል ነገር አይደለም ስለዚህ ይሄ ለመፍታት አንደኛው ከኛ የሚጠበቀው ወራዊ ጥያቄ ማቅረብ ነው ከጥያቄ ባሻገር ደግሞ ጥያቄ ቀረበ ጥያቄ ቀረበ በኋላ እንዴት ነው የሚወጣ የሚለውን ከዋና መስሪያ ቤት ያሉት አመራሮች ጋም ከጤና ቢሮ ሀላፊዎች ጋም ከስልጣ ኃላፊዎች ጋም በመነጋገር ሰሞኑን በርካታ የሆኑ መኪናዎች እንዲጫኑ ነው የተደረገ። የባለ ድርሻ አካላት ርብርብ ነው ማለት ነው። ስለዚህ ጥያቄው የሚጀባም ሁሉም ነገር ተቀናጅተን እየሰራ እንደሆነና ይህም ውስጥ ለማድረግ እንደሚያግዝ ሙሉ እምነት አለ ማለት ነው። እኛ በሴኩሪቲ አፌክትድ ኤሪያ ወይም ላንድ ሎክድ ኤሪያ ውስጥ ሆነን ባለድርሻ አካላት ጋር ባንግባባ ኖሮ ስራው ራሱ ይቆም ነበር። ስለዚህ የተለያዩ ባለድርሻ አካላት ጋር በደንብ ያውቃሉ። በዌቢናርም ባለፈውም ፕሮግራም ተዘጋጅተው እንዲያውቁም ተደርጓል። ከዛ በፊትም በተገኙ መድረኮች ጤና ቢሮ እኛም በሚጋብዝበት ሰዓት አቅርቦት ስታተሱ ምን ላይ እንዳለ ምን ችግሮች እንዳሉ በደንብ ነው የምንነጋገረው። የመንገድ ሁኔታ ያቁታል ማለት ነው። ስለዚህን የማስገንዘብ ስራ በየጊዜው እየሰራን ነው። አዎ በቅርበት እኛም ስለምንከታተል ይገባናል፣ እናውቃለን። ኮሚኒኬትም ስለምናደርግ ኢንፎርሜሽኖች ይደርሱናል። በተለይ ከዛ አዲስ አበባ መኪና ከማፈላለግ ጀምሮ መድኃኒት አቅራቢ ኤጀንሲው ወደዚህ እጀባን አረንጅ ከማድረግ ጀምሮ እጀባ አረንጅ ከተደረገ በኋላ ነው መድኃኒት ወደዚህ የሚጓጓዘው። ከተጓጓዘ እንግዲህ ሰላም ባለው መንገድና ሰላም በሌለ መንገድ የጉዞ ሁኔታ አንድ አይደለም። እረፍት የወሰዱ ካምፕ ያስገቡ ረጅም ጊዜ እየወሰደ ነው እዚህ የሚመጣው። ስለዚህ ጊዜ ወስድ ነበረ በብዛት ማለት ነው። ለዛ ደግሞ መድኃኒት አቅራቢ ኤጀንሲ በራሱ ጥረት የሚያደርጋቸው መድኃኒት እዚህ ለማቅረብ የሚያደርጋቸውን ጥረቶች እኛም በቅርበት እንከታተላለን። በአሁኑ ለመሻሻል ይሄ ደግሞ እንዲሻሻል ያደረጉት እንትን በጣም እናደንቃለን። በዚህ መልኩ መቀጠል አለበት። ግባት አቅርቦቱ ላይ በተለይ በአይነት እና በመጠን ሲታይ እኛ ጋም ያየናቸው ክፍቴቶች አሉ። በተለይ ጤና ተቋሞቻችን ላይ ያየናቸው ክፍቴቶች አሉ። በተለይ ኳንቲፊኬሽንና ፎርካስቲንግን ሰርተው አስቀድመው ማሳወቅ ላይ ሰፊ ክፍቴት አለ። በዚህ ዓመት እንግዲህ በተቻለ መጠን ለማስተካከል በቀጣይ ርብርብ እያደረግንበት ያለ ነው። አንዱ ጉዳይ ይሄ ነው። እንግዲህ በጋራ ከዚህ በፊት በኢፕሳ ከመድኃኒት አቅራቢ ኤጀንሲ ጋር በጤና ሚኒስቴር የሚመራው አጠቃላይ ስብሰባ በአገር አቀፍ ደረጃ ተደርጓል። ያን አገር አቀፍ ደረጃ የተነሳው ይሄ ነው፣ ቲምባያ ላይ ከፍተኛ ችግር በተቋማት ላይ አለ ነው። ከተቋማት ውስጥ ደግሞ የእኛ ተቋም ላይ የቲምባያ ችግር ከዚህ ፊት ነበረበት። ስለዚህ ያንን ነገር ለመቅረፍ ሙሉ በሙሉ አሁን በኮሚትመንት እየሰራ ነው ያለው። ቲንባያ ያስፈልጋል። ያንን ቲንባያ በመጠቀም ነው መድኃኒት አቅራቢ ኤጀንሲ መድኃኒትን መግዛትና ማምጣትና ማቅረብ የሚችለው። እሱን ለማሻሻል ከዚህ በፊት ኮፒ ፔስት የሚደረጉ አይነት ሳይሆን አሁን በተለይ በአሁኑ ጊዜ የእኛ ባለሙያ በዚህ ሰዓት ወደ አዲስ አበባ ተልኮ ቲንባያ ስራው ላይ ነው ያሉት። ኳንቲፊኬሽን እያደረጉ ነው ያሉት። የሚቀጥለው እንደዚህ አይነት ችግር ለአንድና ለመጨረሻ እንዲቀረፍ የሚል መፍትሄ ወስደናል። ጤና ተቋማት በሚጠይቁት መጠን አያገኙም። በዚህ ምክንያት አንዳንድ ጊዜ ሀቡ ላይ ኮምፕሌን ያቀርባሉ። እነሱ በኩል ከነሱ የሚጠበቀው ኳንቲፋይ አድርጎ ፎርካስት አድርጎ ሀቡ ፍላጎት አስቀድሞ አውቆ በዛ መሰረት እንዲያቀርብ እያደረጉ ስላልሆነ ይህን ደግሞ አስተካክሉ ያል ናቸው ነው። ይሄ የሀቡ ችግር አይደለም፣ የእናንተ ችግር ነው። እዛ ከደረሰ በኋላ በተለይ ፋርማሲ አስተዳደሩ ላይ የሚታየው ክፍቴት ቢንካርድ ስቶ ካርድ የመጠቀሙ ክፍተት እዛ ላይም ክፍተት ስላለ አንዳንድ ጊዜ ስቶር ውስጥም እያለ ዲስፔንሰሪ ላይ ያለመኖር ችግሮች አሉ። ያለመናበብ አስተዳደር ፓርቱ ላይ በጣም ሰፊ ክፍተት አለ። በዚህ ዙሪያ በዚህ ዓመት ሚኒስትሪው ማግዞን አለ። በተለይ ስልጠናዎችን ለሰፋፊ ስልጠናዎች ተሰጥተዋል። በተለይ አይ ፒ ኤል ኤስ ሲስቴሙ ሌሎች ያስተዳደረ የግባት አስተዳደር ሲስቴሞቹ ተግባራዊ ለማድረግ በርካታ አቅም ግንባታ ስልጠናዎች ተሰጥተዋል። ተቋሙም እንደ ተቋም ከዋና መስሪያ ጀምሮ ወደ ኮሚቲ ድማንድ ለማስገባት አዋጅ ወጥቶ መመሪያም እየተወጣበት ያለው ሁኔታ ነው ያለው። አይቲንክ እዛ አካባቢ ያሉት የመመሪያዎች አወጣት ወደ ኮሚኒቲ ድማንድ ቶሎ ብንገባ የማህበረሰቡን ጥያቄ ምላሽ ልንሰጥ ስለሚያግዘን እሱ የሚሰሩ ስራዎች በደንብ ባዝኖ ታይቶ በፍጥነት ወደዛ ብንገባ እሱ ነው ዘላቂ መፍትሄው ማለት ነው። አጠቃላይ አብላብሊቱ ውሻሻለ ለብላብሊቲ ከተሻሻለ ከስተመር ሳስፋክሽን ይጨምራል። እኛ የውስጥ አቅማችን ፋይናንሻልም ይጨምራል። እንግዲህ እንደሚታወቀው ኮሚቴ ዲማንድም ባለፈው በተሰጠው አቅጣጫ መሰረት እና ዙም ሚቲንግ ላይ ሁሉም ክልል ጋር በነበረው ውይይት በቀጣይ ወደ አስገዳጅ የሚገባ ስለሆነ ወደዛ ስንገባ እየተሻሻለ ይመጣል ብለን ነው ተስፋ የምናደርገው። ባለፈውም የተወሰኑ የካማሽ ዞንና የአሶሳ ዞን ተቋማት በዚሁ ወደ ማዕከል ጠርተን በተለይ ፎርካስቲንግና ኳንቲፊኬሽን ላይ ስልጠና ተሰጥቷቸዋል። እና በቀጣይ እንግዲህ የተሻለ ነገር ይኖራል ብለን ነው የምናስበው። ያው መድኃኒት አቅራቢ ኤጀንሲ ብዙውን ጊዜ እነሱም የሚያነሱ እኛም ምንፊል የምናደርገው አንድ ትልቁ ችግር መድኃኒት በፈለገው መልኩ አቅርቦቱን እንዳያሻሽል የሚያደርገው ምናልባት ተቋማት በቂ በጀት ስለሌላቸው መድኃኒት በጊዜ ከፍሎ ካሽ ገዝቶ እንግዲህ መድኃኒት አቅራቢ ኤጀንሲ በቂ መድኃኒት ለማምጣት ብር ያስፈልገዋል። የብር በመሰብሰብ ላይ ከፍተኛ ችግር እንዳለበት እኛም እንሰማለን። በተቋማት ላይ ያለው ጫናም አለ። ተቋማት ገንዘብ እና በጀት የላቸውም። ስለዚህ በጊዜ ብር አይከፈልም። ተቋማት ደግሞ ይህን መድኃኒት በጀት እንዳይኖራቸው የሚያደርጉ አንደኛ የሚመደበው በጀት ትንሽ፣ በጣም ማለት በፍላጎቱ አንጻር አይደለም በጣም አነስ ይላል። እንሄ የተባለው በተለይ አዲስ ኢብሳ ያዘጋጀው መመሪያ ብር ቀድሞ መከፈል አለበት የሚል የራሱ የሆነ ያዘጋጀው መመሪያ አለ። ልክ እንደዛው የሆስፒታሎችም የሄልዝ ኢንሹራንስ የተጀመረበት ቦታዎች ላይ እነዚህ ክፍያዎች የዱቤ ክፍያዎች ቶሎ ቢከፈሉ ተመጋጋቢ ይሆናል። ተቋማትም ቶሎ ብር ይሰበስባሉ፣ ለኢብሳ ያስገባሉ፣ ከዛ መድኃኒት ያመጣሉ። ህዝቡ መጨረሻ ላይ በጥሩ ሁኔታ መድኃኒት የሚያገኝበት ሁኔታ የተሻሻለ የሚመጣበት ሁኔታ ይኖራል ማለት ነው። ቀጣይም እንግዲህ ለመፍታት የሄር ኦፊሻልም ኢንፉለንስ የሚፈልግ በተለይ ክልሉ መንግስት ኢንፉለንስ የሚፈልግ ጤና ተቋማት በተለይ ወረዳዎች ለጤና ተቋማት በቂ በጀት ያለመመደብ ችግር አለ። በቂ በጀት አይመደቡም ትንሽ ገንዘብ ይመደባል። በዛች ገንዘብ ይገዛል፣ ታልቃለች። እንደገና ወደ በጀት ማፈላለግ ይገባል። ሪቮልቭ የተደረገውን በቂ አይሆንም። እሱ እሱ በሰፊው እኛ ጋር እንደ ችግር የገመገመንበት ሁኔታ ነው ያለ። እነዚህ እንግዲህ ወደ ኮሚቴ ድማኝ ስንገባ በጀቱ መደብም አስገዳጅ ይሆናል። የኳንቲፊኬሽኑ ፎርካስቲንጉም አስገዳጅ ስለሚሆን በቀጣይ 2018 ሁሊ ወደ ኮሚቴ ዲማንድ ከተገባ ብዙ ነገሮችን ይፈታል ብለን ነው ተስፋ የምናደርገው። መልካም አፈጻጸም የሚባሉት በእኛ ኮንቴክስት አንደኛው ባክሎግ የለብንም። የዱቤ አሰባሰቡ የተሻለ ነው። አምና ወደዚያ የተሻገሩት 2016 የሚሰበሰብ በጀት የለንም። አክቲቭ በጀቶች ብቻ ነው ያሉት። አክቲቭ ዱቤ የተሰጧቸው ነገሮች ነው ያልተሰበሰቡ እንጂ ሁሉም አለ። ስለዚህ ባክሎግ የሚያሳስብ አይደለም፣ ዱቤ ማለት ነው። ሁለተኛ ፕሩፍ ኦፍ ደሊቨሪ፣ ፕሩፍ ኦፍ ደሊቨሪ እንደ አፈጻጸም መገምገቢያ ኪፒአይም ባይሆን ግዴታ ነው። 99.99 ፐርሰንት በላይ የዚህ በጀት መጥቶ ተሰብስቧል። አንዷ ፐርሰንት ደግሞ በስርጭት ሂደት ላይ ያሉት ያልተማሉ ሞዴሎች ካልሆነ በስተቀር መልካም የምንላቸው አፈሳሰሞች ናቸው ማለት ነው። የዱቤ አሰባሰብ፣ ፕሩፍ ኦፍ ደሊቨሪ፣ የዲስፖዛር ሰርቲፊኬት ባክሎግ የለን ብንም እስካሁን ያስወገድናቸው ግባቶች ከኤፍ ኢ ዴ ወይም መድኃኒት ቁጥጥር ባለስልጣን ከጅማ ቅርንጫፍ የዲስፖዛር ሰርቲፊኬት ወስደናቸዋል። በአጠቃላይ እነዚህም ባክሎግ የለን የተሻሉ አፈሳሰም ያሉበት እነዚህ እንደሆኑ ያመላክታል ማለት ነው። በመጀመሪያ ያው መድኃኒት አቅራቢ ኤጀንሲው ሊመሰገን ይገባል። መድኃኒት አቅራቢ ኤጀንሲው ደግሞ ፈንክሽን እንዲሆንና በዚህ ችግር ውስጥ ቢሆን ማህበረሰቡ አገልግሎቱን እንዲያገኝ ተቋማት፣ በተለይ የኛ አይነት ተቋም አገልግሎቱን እንዳያቁም ኦብየስ ነው። መድኃኒት አቅራቢ ኤጀንሲ ባይኖር አገልግሎት መስጠት አንችልም፣ እዚህ አካባቢ ማለት ነው። ከገበያ ወይ ደሞ በጨረታ ከምናገኘው መድኃኒት ላይ ዲፔንደር፣ ግን አገልግሎት መስጠት አንችልም። ያ ክሬዲት ሊሰጠው ይገባል። ሙሉ ባይሆንም አቬሌብሊቱ ሙሉ ባይሆንም በጠየቅ ነው ልክ ባናገኝም መድኃኒት አቅራቢ ኤጀንሲው በሚያመጣው መድኃኒት ላይ ነው ሜጀርሊ ዲፔንድ ሆነን አገልግሎት ያንዳንዱን ሰርቪስ ፈንክሽናል የምናደርገው ማለት ነው። ተቋማት በጀታቸውን ተንበያ ከተሰራ በኋላ በተለይ በጀት ጥሩ በጀት እንዲመደብላቸው መድኃኒት አቅራቢ ኤጀንሲም ሆነ ፌደራል ሚኒስትሪ ኦፍ ሄልዝ ከሚመለከታቸው አካላት በተለይ ከክልሎች ጋር የሚነጋገርና ተናቦ በጀት በተቻለ መጠን ዩኒፎርም የሚሆንበት ሁኔታ አንዳንዴ እናያለን። በጣም ትልቅ ዲስክሪፓንሲ ያለ በጀነራል ሆስታሎች ደረጃ። ስለዚህ በጀት መስተካከል መቻል አለበት። በጀት ተስተካክሎ በዛው በጀት ልክ ደግሞ ሆስታሎች የራሳቸውን የውስጥ ገቢ የሚሰበስቡት ገንዘብ ካሻሻል በጀት በደንብ ካገኘን መድኃኒት በደንብ ካቀረብንና ለሕዝብ ጥሩ አገልግሎት ጥራት ያለው ሕክምና አገልግሎት ብንሰጥ ላይ በጋራ እንድንሰራ የሚል መልእክት ነው ያለን። ነገር ግን እየተፈታተንን ያለው ትልቁ ሌላው ቻሌንጅ የመተከል ዞን አቅርቦት በጣም ፈታኝ ነው ሆኖ ያለ። መተከል ዞን በባህር ዳር በኩል ነበር ከባህር ዳር ሀብ ነበር የሚያገኘው ያ መንገድ ዝግ በመሆኑ በዚህ በኩል ነው የሚሄድላቸው፣ ወደዛ በዚህ በኩል ለመውሰድ የነዳጅ ይሹም እንግዲህ ለሃቡ ይሄ ታሳቢ ባደረገ መልኩ ከሴንትራልም የመተከልን ታሳቢ ያደረገ ነዳጅ ገንዘብ ያላቸው አይመስለኝም። እሱ እሱ ላይ ይቸገራሉ። ከሴንትራል የመጣው በመነጋገር ነዳጅ ምን ችለን ወደ መተከል እንዲያደርስ ያደረግንበት ሁኔታ ነው ያለ እስካሁን የመተከል ዞን አሁን ቢሆን ፈተና ሆኖ ቀጥሏል። በዚህ በኩል አሁንም መድኃኒት አቅርቦቱ የህክምና መገልገያ መሳሪያዎችም፣ ሌሎችም ግብዓቶች አቅርቦቱ አሁንም በዚህ በኩል ቢሆን ጥሩ ነው፣ ግን ይሄ ሀብ መታገዝ አለበት። በሴንትራል ኢፔሴስ መታገዝ አለበት። ለነዳጅ በተሽከርካሪ መታገዝ አለበት። ስለዚህ ይህን ስንሰራ ያጋጥሙ ቻሌንጆች አንደኛው ሴኩሪቲ ነው። ያው ሴኩሪቲ ሲባል ሪፊል በየወሩ ነው መሰራት ያለበት። ሆኖም ግን በየወሩ በኮንቮይ ተመቻችቶ ከፍተኛ የሆነ ሪሶርስ ሞቢላይዝ አድርጎ መላክ ቻሌንጅንግ ሊሆን ስለሚችል በየሶስት ወሩ ነው እየመጣ ያለው። ሁለተኛ ግብአቶቹ በእጀባ ከላይ መጦ ብራንቹ ይደረሱ እንጂ ከዚህ በፊትም አንስተናል። አንዱ ትልቁ ችግራችን አንደኛው ሴኩሪቲ ኤፌክትድ ኤሪያ በተለይ ከማሽ ውስጥ ወለጋ ያሉት አራርፋቸውን አይልኩም፣ ወይም ሪፖርት ፎርማቸውን ሞልቶ በየሁለት ወሩ አይልኩም። ያ እነሱ ስለማይልኩ ደግሞ እኛ ለመላክ እንቸገራለን። ስለዚህ ሙሉ ጤና ተቋማት ወቅቱን የጠበቀ ኮምፕሊት አኩሬት ታይምሊ አረረፍ ከመላክ አንጻር ቻሌንጆች ናቸው ማለት ነው። ሶስተኛና ትልቁ ደግሞ ነዳጅ ነው። ነዳጅ እንደምታዩት እናንተም ሹፌሮችም አሁን በጀባ የሚመጡት መመለሻውም ችግር ነው። እና ነዳጅ ረዘም ያለ ረዘም ያለ የነዳጅ አቅርቦት ከማደያ የማይገኙበት ሁኔታ አለ። እነዚህ ትላልቅ የሆኑ ቻለንጆች ናቸው ማለት ነው። የመኪና ችግር የለብን። ታንኪ ፎር ሄድ ኦፊስ በቂ የሚባል መኪና ነው ያለ ነው። ሆኖ ግን መኪና ቢኖርም ነዳጅ ይፈልጋል። ነዳጁ ግን በመንግስት ታሪፍ ከማግኘት አንጻር ሰፊ ችግሮች ነው ያሉት። ይሄን ለመፍታትም የተለያዩ ባለድርሻ አካላት ጋር ተነጋግረን ፓርትነሮችን ሞቢላይዝ በማድረግ በተለይ ካምፔን በሚኖርበት ሰዓት በራሳችሁ እንዲወስዱ የማድረግ ኢቨን ሴኩሪቲ ኤፌክትድ ኤሪያ ያሉት በተለይ ከማሽ ምንድነው መተከል በሬንታል መኪና ኤፍአይቲ ማግዞን ያደረሰንበት ሁኔታ አለ። ኢቨን እነሱ ሲመጡ ደግሞ ያወጡትን ኮስት በተለይ ተቀናጅተው ሲመጡ እኛ እየሸፈን ነው ያለ ነው ማለት ነው። ስለዚህ በአጠቃላይ የነዳጅ ጥረት ሰፊውን ድርሻ ይዛል። ሌላ ደግሞ የእኛን ግቢ ካያችሁ በኋላ ከተማችን ያው ድሳት ላይ ነው ያለች፣ ውብ እየሆነ ነው። ከጊዜ በኋላ የበለጠ የሚያምር ነው የሚሆነው። በመሰረተ ልማት ምክንያት የግቢው አጥርና የኤሌክትሪክ ሲስተም የተነሳበት ሁኔታ ነው ያለው፣ አለቆችን መጠያዩበት ሁኔታ ስላለ ያው እንደምታዩት ለጥበቃ የተቸገርንበት ሁኔታ ነው ያለውና አንዱ ዴሊቨሪ ክሮስ ዶኪንግ ነው። በተለይ ሜዲካል ኢኩዊፕመንቶች አሁን ለሪስቶሬሽን ሴኩሪቲ ኤፌክት ኤሪያ ነው። በርካታ ሜዲካል ኢኩዊፕመንቶች ወደኛ እየመጡ ነው ያሉ። መምጣታቸው መልካም ነው። ሆኖም ሲመጡ ለክሮስ ዶክ በሚያመች መልኩ ያንዳንዱ ጤና ተቋማት ያንዱ ጤና ተቋማት ኢቪን ተሳቢ የሚሞሉበት ሁኔታ አለ። ሆኖም ግን ከላይ ሲመጡ 8 9 መኪና ላይ ተበታትነው የሚመጡት ሰብሰብ ተደርጎ አንድ ላይ ብላክልን ብራንች ላይ ያለው የኦፕሬሽን ኢፊሽንሲ የስፔር ፓርት መለየት አለመለየት ጋር ተያያዙ ያሉ ችግሮች ያን ማስቀረት ይቻል ነበር ማለት ነው። ስለዚህ ሜዲካል ኢኩዊንት ማኔጅመንት አብሶሊትሊ መሻሻል አለበት። ለምሳሌ አምፒሎች የሚሰባበሩበት ሁኔታ አለ። ዳሜጅ ሆኖ የሚመጡበት ሁኔታ አለ። መኪናዎቹ እንግዲህ የመንገድ ሁኔታ አለ፣ ወዲህና ወዲህ ሲንገጫገጭ ተሰብሮ የሚመጣበት ሁኔታ አለ። ይሄ ደግሞ ኪሳራ ነው ለተቋሙና፣ እሱ አካባቢ ያሉት በደንብ ያጫጫል። ሺፒንግ ላይ ያሉት እንትኖች መሻሻል አለባቸው። ክራይ መኪና የክራይ መኪና ዋና መስሪያ ቤት ላይ የሚጫኑት መኪናዎች በጣም አስደማሚ ናቸው። ፉሊ ነው የሚጫኑት መጫናቸው ብቻም ሳይሆን እኛም ዚህ ስመጡ ያለውን የስራ እንትን አይቶ እያገዙ ነው ያለ። በጣም ነው የምናደንቃቸው ፎርክሊፍት እያገዙ ነው ያሉት። ሆኖን ግን ከአዳማ የሚጫኑት ሜዲካል ኪዌንቶች ከሌላ ቦታ የሚጫኑ መኪናዎች ወጪ መውጣቱ ላይቀር ሙሉ ሆኖ ቢመጡ ለምሳሌ በአንድ ግማሽ ተሳቢ የሚጫነው ነው ሙሉ ተሳቢ ላይ አስራ አምስት ባልበለጠ ፍሪጅ እየተጫነ የመጣውና ይሄ ደግሞ ለተቋማችን ካሰብነው ታርጌት አንጻር አፌክት ሊያደርግ ስለሚችል መኪና ተጭኖ ከግቢ ከመውጣቱ በፊት ሙሉ ጭኖ አላልጫነ የሚለው ዋና መስሪያ ቤት ላይ ያለው ተሞክሮ አዳማ ፕሮጀክት ኦፊስ ላይ የሚሰሩት ተሞክሮ ሼር ቢደረግና እዛ አካባቢ ኢምፕሩቭመንት የሚፈልግበት ሁኔታ ነው ያለው። ሌላው የኛ ሪፊል ወራዊ እንዲደረግልኝ እንፈልጋለን። የእኛ አቪላቢሊቲ እንዲዋዥቅ ያደረገው አንድ ሪፊል ተደረገ፣ ሶስት ወር ይጠበቃል፣ ወረት ወር ይጠበቃል። እዛኔ ደግሞ ከፋር ኮሚቴ አቪላቢሊቲ እንደገና ዝቅ ብሎ ይታያልና ይህ ደግሞ አቪላቢሊቲ ሲዋዥቅ ጥሩ ስላልሆነ ወራዊ ሪፊል በተቀመጠው ስኬጁል መሰረት አቅም በፈቀደ መልኩ ሪሶርስ ሞባላይዝ ተደርጎ እኛም እንደኛ የወሰና የምንወስዳቸው ሁኔታዎች ይኖራሉ። በተለይ ሪኩዌስት ጋር ተያይዞ ሰክሪቲ ጥበቃን፣ ኮንቮይ ማመቻቸት የኛና የክልሉ ሆኖ ሱም አመቻቸት ስለምንችል ወራዊ ሪፊል ብደረግልን መልካም ነው እንላለን። እሱ አካባቢ እንደ ቻሌንጅ ማንሳት እንችላለን። አይ ቲንክ የኔም ባትረጅ ውስጥ እንፈታለን የሚል እምነት አለኝ ማለት ነው።